ሻሎም ቅዱሳን እንዴት አላችሁ? እግዚአብሔር ዘመናችሁን ይባርክ። እኔ ወንድማችሁ በጌታ ሰላም ነኝ። ሰላማችሁ እጅግ የበዛ ይሁን። ይህ ቪዲዮ በሚደርስበት ሰዓት ሁላችሁም አንድ ነገር እንድታደርጉ ቃቸኋለሁ። ሼር አድርጉ፣ ኮሜንት አድርጉ፣ ላይክ አድርጉ። እንደገና ሰብስክራይብ በማድረግ ቤተሰቡን ወዳችኋለሁ። ወንጌልና አብረን እንስበክ። ኢየሱስ ጌታ ነው። ዮናስ ጸለየ፣ ርዕሴ እሱ ዮናስ ጸለየ። የት በምን ውስጥ? ምቹ ቦታ፣ ተራራ ላይ፣ ቆንጆ ቦታ ወይም ክላስ ይዞ አይደለም። እግዚአብሔር ማዘጋጃ ዓሣ ሆድ ውስጥ ነው። ዮናስ እግዚአብሔርን በድሎ ከእግዚአብሔር ፊት ኮብልሎ ሲሄድ መርከብ ውስጥ ገብቶ ነበር። ያ የገባበት መርከብ ነው ተነስቶ ነበር። ምክንያቱም እግዚአብሔር ዮናስን ይፈልጋል። ዮናስ ወደ ታርሴ ሰውን ናና እንዲሄድ እግዚአብሔር ይፈልጋል። ስለሚፈልግ አንድ አደገኛ ንፋስ መጥቶ መርከቢቷን አናውጠዋታል። ስለዚህ ነጋዴዎች ናቸው ያላቸውን እንቁ ነገር ሁሉ ጥለው፣ አሁንም የባሰ መጣ እንጂ ሊተርፍ አልቻለም። ዮናስ እነዚህ ሰዎች ምን አደረጉ ካላቸውኝ መርከብ ውስጥ የነበሩ ሰዎች በሕይወት ለመኖር ፈልጉ፣ ይህ ጥፋት በማን ምክንያት መጣ ብለው እጣ ተጣጣሉ። እጣው ዮናስ ላይ ወደቀ። ከዛ አንስተው ጣሉት። አንስተው ከጣሉ በኋላ ዓሣ እግዚአብሔር አዘጋጃል። ምን ሊያደርግ ዮናስን እንድውት፣ ሶስት ቀንና ሶስት ሌሊት ዓሣ ሆድ ውስጥ ሆነ። ሆኖ ጸጥ አላለም ዮናስ። በዓሣ ሆድ ውስጥ ሆኖ ወደ እግዚአብሔር ጸለየ። ዛሬ የምነግራችሁ እሱ ባለንበት ሁኔታ ውስጥ ባለንበት ችግር ውስጥ ያለንበት ነገር የማይመች ቢሆን እንኳን በገባንበት ውስጥ በመከራ ውስጥ ወደ እግዚአብሔር መጮህ መፍትሔ ያመጣል። ኤርምያስ 33 እንዲህ ይላል፣ በግዞት ቤት በእስር ቤት ሆኖ እግዚአብሔር ወደ እኔ ጩኽ፣ እኔም እመልስልሃለሁ፣ አንተ የማታውቀውን ታላቅና ኃይለኛ ነገር አሳያለሁ አለ። ለዚህ ወገኖቼ ምክሬ እንደዚህ ነው። ዮናስ ጸለየ። አንተስ አሁን ያለህበት አልጋ ላይ ሊሆን ይችላል፣ ሆስፒታል ሊሆን ይችላል፣ በማጣት ውስጥ ሊሆን ይችላል፣ በሁከት ውስጥ፣ በእስር ቤት ሊሆን ይችላል። ያላሁ ይህን ቪዲዮ የሚሰማሰው ሰው ወደ እግዚአብሔር ጮህ፣ የማታውቀው ታላቅና ኃይለኛ ነገር የማታስበው እግዚአብሔር ብቻውን ማድረግ የሚችል ነገር በህይወት ይፈጠራል፣ በቤት ይፈጠራል። ችላ ማንለው ጉዳይ ነው። በተያዝንበት በየተኛውም ጉዳይ ወደ አምላክ ወደ እግዚአብሔር መጮህ ነገሩን ያፈጥናል። እኛንም ያፈጥነናል። ካለንበት እንድንወጣ መንገድ ያበጃል። የታሰርን እንመስላለን፣ በጨለማ ውስጥ ያለን ተስፋችን የወደቀ እንመስላለን። ግን እንዴት ሾልከን እንደምንወጣ፣ እንዴት በረን እንደምንወጣ አናውቅም። እግዚአብሔር ግን ይህንን ያደርጋል። ዮናስም ወደ እግዚአብሔር ጸለየ ይላል። በእነዚህ ጥቅሶች ውስጥ ዮናስ ከሞት እንዲድን የጸለየው ጸሎት እንመለከታለን። ከዛ ከጸሎቱ በኋላ እግዚአብሔር እንደገና አመሰገነ። ዮናስ በአሳ ሆድ ውስጥ ራሱን በህይወት አገኘ። ወደ እግዚአብሔርም ጮኸ። ዮናስ ራሱን ወደ ሞተ ሰው ቢቆጥርም እንኳን እግዚአብሔር ጸሎቱን ሰማ፣ ህይወቱም ተረፈ ይላል። ዮናስ ራሱን እንደ ሞተ ሰው ነው የቆጠረው። ሞች ያለው በቃ አለቀልኝ፣ ቃል በቃል ዮናስም በአሳ ሆድ ውስጥ ሆኖ ወደ አምላክ ወደ እግዚአብሔር ጮኸ፣ እንዲህም አለ፦ ተጨንቄ ሳለው ወደ እግዚአብሔር ተጣረው፣ እርሱም መለሰልኝ ከመቃ ከመቃብሩም ጥልቅ እርዳታውን ፈልጌ ተጣረው አንተም ጠዋትን ሰማ ጥልቅ ወደ ሆነውም ወደ ባህሩ መካከል ጣሊያኝ ፈሳሾችም ዙሪያዬን ከበቡኝ፣ ማዕበልና ሞገድ ሁሉ በላዬ አለፈ። እኔም ከፊት ጠፋው። ነገር ግን እንደገና ወደ ቅዱሱ መቅደስ ይመለከት ዘንድ ቃል ምራፍ ለጥለ ቁጥራን ጀምሮ ዓሣ ሆድ ውስጥ ሆኖ ወደ እግዚአብሔር ጮኸ። ተስፋ ቆርጦ በቃ አለቀልኝ ብሎ አልቀረ። መጽሐፍ ቅዱስ ሃና እንደጸለየች ሰአንደኛ ሳምኤል ምዕራፍ አንድ ከቁጥር አንድ ጀምረ ጸጠል ሃና እግዚአብሔር ቁጥር ስድስት ላይ እግዚአብሔር መጻኗዋን በር ዘግቶ ነበር። ግን እሷ ትጸልያለች፣ ትጮዋል፣ ታንኳካለች። ቁልፏን አንተጋ ነው ግንፋት ትላለች። ግን እግዚአብሔር ሰምቶ አስተላቅ ልጅ ሰጣት። ይሄ ታስቦ አይታወቅም። በእነፍትናና ዘንድ ሃና ወዳጆች ዘንድ በሃና ቤተሰብ ውስጥ በእልቃና ውስጥ እንዲያለ ነገር የለም። ግን እግዚአብሔር ከፈተለት ስንጮ ወገኖቼ ሆይ፣ መጥረፍ ይሆናል። እግዚአብሔር ሰሙ ህይወቱን አተረፈ። ለምን ነው የሚጸልየው? ከገባንበት ነገር ውስጥ የመጀመሪያ ደፈርስት እግዚአብሔር ሰምቶን በህይወት እንዲያኖራል። ህይወታችን ሊፈታተን በህይወታችን ላይ የመጣ ጉዳይ ካለ ዞር እንድል እንዳይበላን፣ እንዳይወጣን እንጸልያለን ማለት ነው። ያ ለህይወት መትረፍ ምክንያት ይሆናል። አማኞች ሊወጡት ወደማይቻል ወደሚመስል ነገር ቢገቡ ወይም ሁኔታ ቢገጥማቸው ተስፋ ሊቆርጡ አይገባም። ከዛ ውስጥ ሊያወጣቸው የሚችል እግዚአብሔር እንደሆነ ገብቷቸው መጸለይ መቻል አለባቸው። የተቃላቸው ሰዎች በሐኪም ይታመናሉ፣ በመድኃኒታቸው ይታመናሉ፣ በባህል መድኃኒታቸው ይታመናሉ፣ በራሳቸው ይታመናሉ፤ ግን ወደ እግዚአብሔር መጸለይ ይከብዳቸው። ለምን እንደሆነ አይገባኝም። እግዚአብሔር ሰሚ ጆሮ አለው። ዓይን የፈጠረ አያየምን? ጆሮ የፈጠረ አይሰማምን? አቤት ይሰማል። እሱ ሰምቶ ነገርን ይገለብጣል። ታሪክን ይገለብጣል። እኔ በጣም የሚገርመኝ በጣም የሚገርመኝ በመጽሐፍ አስቴር ላይ ያለው ታሪክ እስዳችሁ ዝም ብላችሁ እንዶ አስሩን ምዕራፍ እዳችሁ ዝም ብላችሁ አንብቡ። እግዚአብሔር ምስክር በቤታችሁ እናንተን እያናወጠ ያለ ነገር ይገለብጣል። መርዶክዮስ ያለመነሳት ያለመናወጥ ንጉሥ ደጅ አመድ ነስንሶ ተቀምጦ ይጸልያል፣ ይጮኋል። እግዚአብሔር ሰምቶ ነገርን እንገለበታ ምዕራፍ ዘጠኝ ደግሞ ተነባለት ነገሩ ሊሆን በነበረቃል ሊፈጸም በነበረቃል ነገሩ ተገለበጠ ይላል። ኢየሱስ ብቻውን ተአምር ያደርጋል። እግዚአብሔር ነገር ይገለብጣል። ጩኸት፣ ጸሎት፣ ጸሎት ቅዱስ ወደሆነ ወደ እግዚአብሔር ጆሮ የሚገባ መስዋዕት ነው። እግዚአብሔርን ድምፅ የምሰማበት ፊቱን ልናይ ስራውን ልናይ የምንችልበት ወይ መንገድ ነው። አማኞች ልወጡ ነፃ ሊወጡ በቃ አለቀልን ብለ በአጥር ውስጥ ነን። ከዚህ በኋላ ከከተማ ካሉበት ሁኔታ ሊያወጣቸው የሚችል አምላክ እንዳለ አምነው መጸለይ አለባቸው። አምነው በሉ አምነው ተማምነው አለኝ አባት ብሎ ደራሽ አባት አለኝ የሚያወጣ አባት አለኝ ብሎ መጮህ አለባቸው። ያን የሰራዊት ጌታ እግዚአብሔር ይመጣና ካለ ሁኔታ ሴጣን ዝቶ እኮ ሊሆን ይችላል ሰዎችን በቃለቀ ብሎ አራት ነጥብ ብለው ገደለ በቃ ነገሩን አስጨረሰው ሴጣን ብለው ፈርዳው ሊሆን ይችላል። እግዚአብሔር ግን እንደገና ታሪክህን እንደገና ህይወትን ሕያው አድርጎ ሊያቆም እንደሚችል አምነው መጸለይ መቻል አለባቸው። ክብር ለኢየሱስ ለአምላካችን ይሆን። እኛም እንደ ዮናስ ለምሕረትና ለእርዳታ ወደ እግዚአብሔር መጮህ ይገባናል። ሕይወታችንንም ለእርሱ አሳልፈን በመስጠት በሱ መታመን ይኖርብናል። እግዚአብሔር አምላክ የተመሰገነ የተባረከ ይሆን። ሃሌሉይ ምህረቱን እርዳታውን ከሱ ለመቀበል እግዚአብሔር ይቅርባይ ነው። እግዚአብሔር መጽሐፍ ቅዱስ ላይ ለዳንኤልና ለጓደኞቹ እግዚአብሔር ምሕረትን እና ሞገስ ሰጣቸውላል። የእግዚአብሔር ምሕረት በህይወት እንድንኖር ያደርጋል። ዳዊት ስናገር ከህይወት ምሕረት ይሻላልና፣ ህይወት የሚለው በህይወታችን የሚገጥሙን የደስታ ህይወቶች፣ የትዳር ህይወቶች፣ የድል ህይወቶች፣ የንግስና ህይወቶች ከነዚህ ሁሉ ይልቅ ምህረት ይሻላል ይላል። እግዚአብሔር ይቅር ስል ስምር ማለት ነው። ከግርማ ጋር ከመጎስ ጋር ከመፈታት ጋር ከድል ጋር ነው። ያ የእግዚአብሔር ምህረት እንዲመጣ ወደ እግዚአብሔር መጸለይ አለብን። እርዳታ አይል እርዳታው ረዳኤቴ ከወዴት ትምጣል? ተራሮችን